ጤና ይስጥልን ውድ የሀሌታ ቲቪ ቤተሰቦች፣ ሰበር ዜና ወደ መካከለኛው ምስራቅ ተሰምቷል። ሲፈራ የነበረው ውሳኔ በአሜሪካ በኩል ስለመወሰኑ እየተነገረ ነው። በሰዓታት ውስጥ ያው አሜሪካ ጦርነቱን እንደምትቀላቀልና የከፋ ነገር እንደሚፈጸም ወይም ሊከሰት እንደሚችል በግልጽ እየተነገረን ያለው ቤንጃሚን ኔታንያሁ ማረጋግጠዋል ይህንን አሜሪካ ተቀላቅላለች። በሰዓታት ውስጥ እርምጃ ከኛ ጋር ሁና ትወስዳለች፣ ጦርነቱን ትቀላቀላለች የሚል ነገር ተናግረዋል። ይሄ መሆኑ በጣም ነገሮችን ሁሉ ወዳልታሰበ ነገር እንደሚወስዳቸው እያሳየ ይገኛል። በኢራን በኩል ደግሞ ይሄ ከሆነ በመካከለኛው ምስራቅ አካባቢ ያሉ በሙሉ የአሜሪካና የእንግሊዝ የጦር ቤዞች እና መሰል ነገራት ላይ የማያዳግም እርምጃ ወስዳለሁ የሚል ነገር እየተናገረች ነው ያለችው። ዛሬ በኢራን በእስራኤል ላይ የወሰደችው እርምጃ የከፋ ሆኗል። ወደ ሰላሳ አምስት የሚደርሱ ሚሳይሎችን አስወንጭፋለች። በተለይ ደግሞ አንዱ ሚሳኤል ከዚህ በፊትም ያልሞከረችው አዲስ ነው። ሰሞኑን አዳዲስ ነገር እያሳየች ነው ያለችው። ይህም አለኝ ነው የሚመስለው ልክ የሩሲያው ሳርማት ሚሳኤል አይነት በአንዴ ተተኩሶ ወደ ጠፈር ተተኩሶ ከዚያ በኋላ የተሰጠውን ኢላማ የሚያደባይና በአንዴ የተለያዩ ሚሳኤሎች ያሉት ነገር ነው የተኮሰችው። ይሄ ደግሞ ለእስራኤል የመከላከያ አይረንዶም በጣም አስቸጋሪ ያደርገዋል። ነገሮች በጣም ተጋግመው ቀጥለዋል። ይሁን እንጂ ያው ቤንጃሚን ኔታንያሁ በሰዓታት ውስጥ አሜሪካ አብራ እርምጃውን ተወስዳለች ብለው ዋይት ሀውስ ደግሞ ቃል አቀባይዋ ሌላ መግለጫ ነው የሰጡት። በቀጣዮች ሁለት ሳምንታት ይወስናሉ የሚል የሚያስቅ መግለጫ ሰጥተዋል። ይህንን ጉዳይ ይዘን መተናል። አዲስ የምትቀላቀሉን ሰብስክራይብ ማድረግ እንዳይረሳ፣ ዜናዎቻችንን ሰምታችሁ ላይክ ማድረግም እንዲሁ አብራችሁን ሁሌ ስለሆናችሁ ደግሞ በጣም ታላቅ አክብሮት አለን በ ሀሌታ ቲቪ ቤተሰቦች ስም ውድ ቤተሰቦች፣ ወደ ጉዳዮቹ አመራን። እንግዲህ ኢራን ባለ ብዙ ቶን ጫፊ ሚሳኤል ተኩሳለች ዛሬ ልክ የሰርማት አይነት ይሄ ሰይጣንቱ የሚባለው አይነት ከምድር ተተኩሶ ወደ ጠፈር ከሄደ በኋላ የተሰጠውን ኢላማ የሚመታና ኢራን የደረሰችበትንም የዚህ የሚሳኤሎች ደረጃ የሚያሳይና አስደንጋጭ ሆኗል። በጣም አስፈሪ የሚያደርገው ይህንን ሚሳኤል እንደ ከዚህ በፊቱ አንዳንድ ሚሳኤል አይደለም። አሁን ሃይፐርሶኒክ ሚሳይሎችን ነበር ባለፉት ቀናት በመተኮስ በጣም አስፈሪ የሆኑ አዳዲስ መሳሪያዎችን ነበር ስታወጣ የነበረው። አሁን ደግሞ በአንዴ የተለያዩ ሚሳይሎችን የሚያፈነዳ ሚሳይል ነው ዛሬ የተኮሰችው እና ነገሮች በጣም አስከፊ የሆኑ መምጣታቸውን እና በኢራን በኩልም ከዚህ በኋላ ቦታ አንመርጥም መሳሪያም አንመርጥም የሚለው ነገር ተግባራዊ የሆነ መሆኑን የሚያሳይ ነው። ትናንት በተኮሰችው ኢራን በተኮሰችው የሆስፒታል የጦር ሆስፒታል መመታቱን በእስራኤል በኩል ይገለጻል። በእርግጥ ኢራን አላመነችም ዝም ብሎ ፍንጣሪ እንጂ በቀጥታ እኔ የመታሁት ሌላ ተቋም ነው የሚል ነገር ነው ያነሳችው። ነገር ግን ያንን ተከትሎ እነ ቢቢሲ እስከ ሰማንያ ያደርሱታል የተጎዱትን ትናንት እስራኤላውያን ቁጥር። በእስራኤል በኩል ደግሞ ወደ አርባ ምናምን አካባቢ ነው ተጎዱ ተብሎ የተገለጸው። ቤንጃሚን ኔታንያሁ ያንን ቦታ የጦር ኃይሎች ሆስፒታሉን ጎብኝተው ነበር። እና ይሄ የሚያሳየን በፍጹም የሃይማኖታዊ መሪው አሊ ሀሜኒ በህይወት መቆየት እንደማይገባው ነው የሚል አስተያየት እና በአጠቃላይ እኛ በኢራን መንግስታዊ ለውጥ እንዲመጣ እየሰራን ያለ ነው፣ ያው መንግስቱን ለማስወገድ ማለት ነው። ኢራናውያን ደግሞ ቀሪውን ስራ መስራት አለባቸው የሚል ጥሪ አቅርበዋል። ትናንት የእስራኤሉ መከላከያ ሚኒስቴር ሚኒስትር በፍጹም ሀሊ አሚኒ በህይወት እንዲቆይ ሊፈቀድለት አይገባም የሚል መረር ያለ አቋም ማንጸባረቃቸውና ይህንን እስራኤል እንደምታደርገውም የሚያሳይ መግለጫ ነበር የሰጡት። እና ነገሩ በጣም ተባብሶ ቀጥሏል። ይሄ ባለበት ነው እንግዲህ ዛሬ አዳሩን እንዲያውም አምስት አስር ሚሳኤል ነበር አሁን ሰሞኑን ኢራን ስታስወነጭፍ የነበረው እና ከዚህ በኋላ ወደ ወሳኞቹ ስትራቴጂካዊ መሳሪያዎች በተለይ እነዚህ ሃይፐርሶኒክ አይመከቱም የሚባሉ መሳሪያዎች እያዞረች ነው ፊቷን፣ የሚል ነገር ከብዛት ወደ ጥራት እያመዘነች ነው የሚል ነገር ነው ይታየው። ነገር ግን ሰላሳ አምስት ገደማ ሚሳኤል ስታስወነጭፍ የኢራን የሚሳኤል ክምችት አሁንም አለመነካቱን የሚናገሩ ተንታኞች የተለያዩ መረጃዎችን እያወጡ ይገኛሉ። ነገር ግን የዛሬው ደግሞ በጣም አስከፊ የሚያደርገው በአንዴ የተለያዩ ሚሳይሎችን የሚያፈነዳ ልዩ ሚሳይል እና ከምድር ተተኩሶ ወደ ጠፈር ከሄደ በኋላ ልክ እንደ ሳርማት ወይም እንደ ሰይጣንቱ የሩሲያ ሚሳይል አይነት ነው ያሶነጨፈችው ይሄ በጣም አደገኛ እና በጣም ለእስራኤልም ለመመከት በጣም አስቸጋሪ የሚያደርገው ነው የሚሆነው። እና በተለይ ደግሞ የዚህ የአይረን ዶምን ጨምሮ የአየር መከላከያ ሚሳኤሎቿ ያለቁ ነው መባሉን ተከትሎ ነገሮች በጣም አስከፊ ያደርጉታል። እናም ነገሮች በጣም ከባድ ሆነዋል። በጣም በጣም በጣም አስቸጋሪ ሆነዋል። እንግዲህ በተለይ ካሜኒ በህይወት ከዚህ በኋላ እንዲኖሩ አንፈቅድም የሚለውም የመረረ የእስራኤል መግለጫ በፍጹም እስራኤል እንደማትመለስና ነገሮችም ወደ በለጠው ነገር እንደሚሄዱ ነው። በነገራችን ላይ ይህንን ተከትሎ የሩሲያው ፕሬዚደንት ቭላድሚር ፑቲን ካሚኒን የመግደልን እቅድ እንዴት ያዩታል ተብለው ተጠይቀው በፍጹም ስለዚህ ጉዳይ ማሰብ አልፈልግም የሚል ምላሽ ነው የሰጡት። ይሄ በፍጹም ለድርድርም የሚመጣ አይደለም፣ በፍጹም ተቀባይነት የሌለው ጉዳይ ነው ብለዋል። እናም ነገሮች በጣም አስቸጋሪ ሆነዋል። ይህን ተከትሎ እንግዲህ የሙስሊም ሀገራት አስቸኳይ ስብሰባ ጠርተዋል። እና ምን አይነት ውሳኔ እንደሚያሳልፉ የሚጠበቅ ነው የሚሆነው። በእርግጥ እስራኤል እና አሜሪካ ከወሰኑት አንጻር፣ ከታጠቁት መሳሪያ አንጻር፣ እንደገና ደግሞ ከዚህ በፊት በነበሩት ልምዶችም አንጻር የሙስሊም ሀገራቱ ያን ያህል የተለየ ውሳኔ ከማውገዝ ባለፈ ያሳልፋሉ ተብሎ አይጠበቅም። ምናልባት የሙስሊም ሀገራት ውስጥ ያው ፓኪስታን ነች። የኑክሌር አረር የታጠቀችው እና ፓኪስታን ደግሞ በሰው ሀገር ላይ ማለት ህልውና የራሷ ህልውና ባልሆነ ሀገር ላይ የሙስሊም ሀገር ስለሆነች ብቻ ያው የመጨረሻውን ኑክሌር ይዛ ትመጣለች ተብሎ አይታሰብም። ምናልባት ግን እንደ ሙስሊም ሀገራት ደግሞ ያው ውሳኔ ሊያሳልፉ ይችላሉ። እሱም የመጨረሻ ማውገዝ የሆነው ውሳኔ ነው ሊሆን የሚችለው የሚል ግምቶች በየአቅጣጫው እየወጡ ያለበት ሁኔታ ነው ያለው። እንግዲህ ቭላዲሚር ፑቲን ከትናንት በስቲያ ኢራንን ትደግፋላችሁ ሆይ ወይም ደግሞ ምን አይነት አስተያየት አላችሁ ተብለው ለተጠየቁት ጥያቄ እኛ ጠይቀን ነበር ኢራንን። ኢራን ግን ምንም ድጋፍ እስካሁን አላስፈልጋትም በእኛ በኩል የሚል አስተያየት ሰጥተዋል። እና አሁን አሜሪካ ስትገባ ግን በፍጹም ነገሮች በአቅጣጫቸው ነው የሚቀይሩት የሚል በፑቲን ብቻ ሳይሆን በሌሎችም የሩሲያ ባለስልጣናት በጣም ከባድ ማስጠንቀቂያ የተሰጠ ነው። እና ምንድን ነው ማለት አሁን ከጠየቀችስ ነው። አሁን ጥያቄው እንግዲህ ኢራንስ አንፈልግም ብላለች ድጋፍ፣ ግን ከፈለገችስ ከፈለገች ምን ይሆናል የሚለው መልስ የለውም። አንዳንዶች አሜሪካ ስትገባ ያው ሌሎች መጥተው እንደዚህ ገብተው ከአሜሪካ ጋር መላተ የሚፈልጉ ኃይሎች አሉ ብሎ ለመናገር ያስቸግራል ብለው የሚሰጡ የፖለቲካ ተንታኞች አሉ። አንዳንዶች ደግሞ ሶሪያ ላይ የሆነውን በማንሳት ምናልባት ሩሲያ ልትቀላቀል ትችላለች ብለው ይላሉ። ያው ሶሪያ ላይ አይኤስን ለማጥፋት በተደረገው ነገር የአሜሪካና የካናዳ ኮማንዶዎች ገብተው ነበር። ጦሩ የአሜሪካ ጦር ገብቶ ነበር። ነገር ግን ሩሲያ የኑክሌር ታጣቂ ሰርጓጅ መርከቧን ጭምር በመላክ ነው ሙሉ ጦርነቱን ተቀላቅላ አይኤስን ያስወገደችው። ስለዚህ በፍጹም አሜሪካ አለች ተብሎ እጇን አጣጥፋ ትመለከታለች ተብሎ አይታሰብም። ልትገባ ትችላለች የሚሉ አስተያየቶች እየተሰጡ ይገኛሉ። ያው ፑቲንም ከትናንት በስቲያ ኢራን ያው አልፈልግም ብላለች የሚል አስተያየት ነው እንጂ የሰጡት። ከፈለገች ያው ምናልባት ልትቀላቀል ትችል ሊሆን የሚለው ጥርጣሬ በከፍተኛ ደረጃ ጨምሯል እና አይሆንም ብሎ ማለት በጣም አስቸጋሪ እንደሆነ ነው እየተነገረ የሚገኘው። የካሚልን መገደልም በፍጹም እንደማትደግፍ መንገራቸው መናገራቸው ምናልባት ይህንን አስተላለፍ እንዳይቀይረው የተሰጋበት ሁኔታ አለ። አንዳንዶች ግን በፍጹም አሜሪካ ስትገባ ማንም ሊገባ አይችልም፣ ወደ ለየለት የኒክሌር ጦርነት ለሌላ ሀገር ህልውና ብሎ የሚገባ የለም በሚል የሚናገሩ አሉ። ነገር ግን ነገር ሁሉ በጣም አስጊ ሆኖ እየሄደን ያለው። በነገራችን ላይ በዚህ መሀል ውድ ቤተሰቦች የኢራንና የአሜሪካ የውጭ ጉዳይ ሚኒስትሮች ደግሞ በስልክ ሲያወሩ ነበር። ያው ውይይቱ የተሳካ ነገር ወይም ደግሞ ጦርነቱን የሚያስቆም ምንም ነገር ባይፈጥርም ምክንያቱም ዶናልድ ትራምፕ ጦርነት በፍጹም እንዲቆም በንግግርም እንዲፈታ አልፈልግም ያሉበት ሁኔታ ስላለ ያን ያህል ንግግሮች ብዙ ለውጥ ያመጣሉ ተብሎ አይታሰብም። የሰላም ጥሪዎችም ያን ያህል ምንም የሚለውጡት ነገር ይኖራል ተብሎ አይታሰብም። ግን በዚህ መሃል አሁን የቤንጃሚን ኔታናዮ እሳቸው ያው አሜሪካ ተቀላቅላለች በሰዓታት ውስጥም ሙሉ በሙሉ ወደለየለት ነገር ትገባለች ብለው ነው ያሉት። ነገር ግን የዋይት ሀውስ ቃል አቀባይ ያው በዚህ ሁለት ሳምንት ውስጥ ይወስናሉ የሚል አስቂኝ መግለጫ የሰጡበት ሁኔታ አለ። እና እርስ በርሱ ይጋጫል። የአሜሪካ ነገሩን ጸጥ ባለ መንገድ መከወን የፈለጉ ወይም ደግሞ በቃ ድምጻቸውን አጥፍተው ያው ስራቸውን መስራት የፈለጉ ነው የሚመስሉት አሜሪካኖቹ። ለምን ቤንጃሚን ኔታናዩ ገና ጦር የዛሬ አርብ እለት ሲጀምሩ ማጥቃቱን ከአሜሪካ ጋር ነው አብረን እየፈጸምን ያለ ነው ብለዋል። ዶናልድ ትራምፕ ደግሞ እኛ የለንበትም ብለው ያስተባበሉበት እና የዋሹበት ኋላ ላይ ደግሞ ያመኑበት አየሩም የኛ ነው፣ ድሉም የኛ ነው ብለው እንዲያውም ሀሜኒ እጅ ስጡ ወይም ደግሞ አጠቃላይ ኢራን እጅ ትስጥ ያለምንም ጥያቄ ያሉበት ሁኔታ ነው ያለው። ስለዚህ ምንም ጥያቄ የለውም የቤንጃሚን ኔታናዮ ሀሳብ ነው የኔታናዮ ሀሳብ ነው ሊወሰድ የሚችለው እና በመሆኑም ኔታናዮ በሰዓታት ውስጥ አብራን እስራኤል ትመታለች የሚል የአሜሪካ ትመታለችና ውጊያውን ትቀላቀላለች የሚለው ሀሳብ ነው ገዢ የሚሆነው። እንግዲህ የሚፈረል ይሄ የኑክሌር ተቋማቱን ይመታሉ የተባሉ ቦምቦችን የተሸከሙት ግዙፍ አውሮፕላኖች መካከለኛው ምስራቅ እስራኤል መድረሳቸው ተነግሯል። እነዚህ ቦምቦች በሁለት ሁለት ሆነው ነው በአንዴ የሚሄዱት። በቢ 52 የጦር ጀቶች የሚወረወሩ ነው የሚሆኑት። እንግዲህ የኢራንን ከምድር በታች ከተገነቡ የኑክሌር ተቋማትን ለመምታት የሚችለው መሳሪያ ያው ይህም መሳሪያ ያላት አሜሪካ ብቻ ነች። ይህ ጂቢዩ 57 ኤቢ የሚባለው መሬትን ሰርስሮ የሚገባ የዓለማችን ትልቁ ኑክሌር ያልሆነ ከኑክሌር መለስ የሆነ ግን በጣም የኑክሌር ያህል አቅም ያለው ምሽግ ደርማሽ ቦምብ አሁን እዛ መድረሱ እስራኤል መድረሱ ተነግሯል። ኢላማውን አነጣጥሮ መምታት የሚችልና 13600 ኪሎ ኪሎግራም የሚመዝን ዘግናኝ ቦምብ ነው። ከሁለተኛው ዓለም ጦርነት በኋላ የትም ቦታ ላይ ይህ ቦምብ ጥቅም ላይ እንዳልዋለ ይነገራል። ፎርዶ የኑክሌር ተቋም ከተራሮች ስር ከመሬት በታች የተገነባ የኑክሌር ተቋም ነው የኢራኑ እና እሱን ለመምታት ወደዚያ መጓዙን የተነገረው እንግዲህ ከመሬት በታች ዘልቆ የሚያውድመው ይህ ኃይል ያሉት ተግዳሮቶች ደግሞ ይነሳሉ አብረው አሜሪካ እንደምትለው ጂቢዩ 57 ኤቢ በጥልቀት የተቀበሩና የተጠናከሩ ጉድጓዶችና ዋሻዎችን ሰርስሮ በመግባት የማጥቃት አቅም ያለው ነው ትላለች። እንግዲህ ስድስት ሜትሮች እርዝመት ያለው ይህ ቦምብ በመፈንዳቱ በፊት በግምት ከመፈንዳቱ በፊት በግምት ስልሳ አንድ ሜትሮችን ወደ ውስጥ ዘልቆ ይገባል። የመጀመሪያው ቦምብ ማለት ነው እንደተወረወረ ወደ መሬት። ከዚያ ሁለተኛ ቦምብ ሲወረወር ያኛው በቀደደው ቦምብ ይሄኛው ገብቶ ወደ መቶ ሜትር ድረስ ማጥቃት ይችላል ነው እንግዲህ እንትኑ ያው ግምቱ ወይም ደግሞ እየተገለጸ ያለው እንጂ በመጀመሪያው ወደ ስልሳ ሜትር ገደማ ነው ወደ መሬት የሚገባው። ሁለተኛው ሲወረወር ግን ወደ መቶ ሜትር ገደማ መድረስ ይችላል ማለት ነው። ይህ ማለት ደግሞ ያ ቦምቡ አለበት ተብሎ የኢራን የኑክሌር የበለጸገው ዩራኒየም አለ ተብሎ ያለውን ነገር በሙሉ መሰረተ ልማቱን ማወዳደም ይቻላል። ማወዳደም ባይቻል እንኳን በሚፈጠረው መናጋት ልናጠፋው እንችላለን የሚል አስተያየት ነው እየተሰጠ ያለው። ለማንኛውም እንግዲህ ነገሮች በጣም ተጋግመው ቦምቡም እዛው ደርሶ ሁሉ ነገር ዝግጅቱ ተጠናቋል። ቤንጃሚን ኔታናዮ በሰዓታት ውስጥ አሜሪካ አብራ ከኛ ጋር እርምጃ መውሰዱን ትጀምራለች የሚል ነገር ነው የተናገሩት። ቀደም ሲል እንዳልነው የዋይት ሀውስ ቃል አቀባይ ግን በቀጣዮቹ ሁለት ሳምንታት ይወስናሉ የሚል ያው ሰለሚ ሰለሚ አይነት መግለጫ ነው እየተሰጥ ያለው አሜሪካ ነገሩን አድፈንፍና መፈጸም የፈለገች ነው። ግልጽ ማድረግ አልፈለጉም አሜሪካኖቹ። በቃ እንገባለን እንገባለን በሚል ሳይሆን ገና አልወሰንም ሲሉ ቆዩ። አሁን ደግሞ ሀይታው ሲያንን ሰጠ። ነገር ግን ቤንጃሚን ኔታ ናዮን ቅጩን ነው የተናገሩት። ቤንጃሚን ኔታናዮ ማድረግ የሚፈልጉትን ነገር እናደርጋለን ብለው በግልጽ ነው የሚናገሩት። ምንም የሚሸፋፍኑት ነገር የለም። እና አሁን በጣም በዚህ በሰዓታት ውስጥ ይገባሉ ብለዋል። ስለዚህ ይገባሉ የሚለው ሀሳብ ነው በጣም በከፍተኛ ደረጃ የጨመረው። እንግዲህ ይህን ተከትሎ በሩሲያ በኩል ምን ይሆናል የሚለው ደግሞ ያው ግልጽ አይደለም። ብዙዎች ያው የሚገምቷቸው ነገሮች አሉ። ጀርመን ትናንት እስራኤልን ደግፋ መግለጫ መስጠቷ ይታወቃል። ጀርመን የአውሮፓ ኃያል ሀገር ነች እና የጀርመን መግለጫ እንደ አውሮፓ መግለጫ ይወሰዳል ከዚህ በፊት። ስለዚህ እስራኤል እየተዋጋች ያለችው የእኛን ጦርነት ነው ብላለች ጀርመን። እና በየትኛውም መንገድ ኢራን ለዓለም ስጋት ናት የሚል በደንብ እስራኤልን የደገፈ መግለጫ ነው ጀርመን ያወጣችው። ያ ማለት አውሮፓ ማለት ነው። ጀርመን እንዳልነው ኃያል የኢኮኖሚ ሀገር ነች እንደሚታወቀው እነ እንግሊዝም እነ ፈረንሳይም ይህንን የእስራኤል እርምጃ የሚደግፉ በመሆኑ አውሮፓ ህብረት ደግፎታል ማለት ይቻላል። ጂሰበንም ያው ጂሰበንም የእነዚህ የበለጸጉት የቡድን ሰባት ሀገራትም ደግፈው እስራኤልን መግለጫ ማውጣታቸው ይታወቃል። ስለዚህ አስተላለፉ በአጠቃላይ ታውቋል፣ ተለይቷል። ነገር ግን ይህንን ተከትሎ በኢራን በኩል በአጠቃላይ እዚያ አካባቢ ያሉ የጦር ቤዞችን አጠቃለው ብላለች ያ ከሆነ በአጠቃላይ አሜሪካ አለኝ የምትለውን ነገር ሁሉ እንደምታዘንብ ነው የሚጠበቀው፣ እና በጣም ነገሮች በጣም በጣም በጣም በጣም አስቸጋሪ የሆነው ውድ ቤተሰቦች ቀጥለዋል። ምናልባት ቀጣዮቹ ሰዓታት አዳዲስ መረጃዎች ሊወጡበት ስለሚችሉ ሀሌታ ቲቪም አዳዲስ መረጃዎቹን ወደ እናንተ ይዞ መምጣቱን የሚቀጥል ነው የሚሆነው። አብራችሁን ስለነበራችሁ እናመሰግናለን።